ኤፕሲቱዱ እንዲሁም ደግሞ ጫት አግኝቶ ቅሙ ስታገኙት ፈገግተኛ ነው፣ ይስቃል፣ ሰጪ ነው። እንዲሁም ደግሞ ሰጪ ይሆናል፣ ጥሩ ሰው ይሆናል። ጫት ከመቃሙ በፊት በጠዋቱ ክፍለ ጊዜ ካገኛችሁት ግን ተናዳጅ ነው፣ ተሳዳቢ ነው፣ ያዛጋል፣ ከሰው ጋር መግባባት አይችልም፣ ገንዘብም ሰደቃ አይሰጥም፣ ለኢባዳም ነሻጣ የለውም ተብሎ ሰዎች ዘንድ በተለያዩ ባህሪያት ይጠቀሳል። ነገር ግን አላስፈላጊ ከሆኑ ነገሮች የተጠነቀቀ ሰው ሰዎች ዘንድ የሚወሳው እሱ ጋር ባለው በጥሩ ባህሪ ነው እንጂ ተጨማሪ የሆነ እሱ ጋር የሌለን ነገር አምጥቶ ብዙ ጊዜ ሰዎች አያወሱትም፣ ስሙንም አያነሱትም። ወሬ በማመላለስ የተጠመዱ ሰዎች ይህ ሰው እኮ ወረኛ ነው፣ ሰዎች ዘንድ ወሬን ያመላለሳል፣ ሰዎችን ያጣላል፣ አላስፈላጊ የሆኑ ነገሮችን ሰዎች ዘንድ ያሰራጫል፣ ምላሱ ረጅም ነው። እንዲሁም ደግሞ ሌባ ከሆነ እጁ ረጅም ነች፣ የሰዎችን ገንዘብ ይሰርቃል እንደው ብትሰጠው እንኳን ገንዘብን አይመለስልህም። ታማኝ አይደለም። የእንትናንም ገንዘብ በልቷል፣ እንትናንም ዋሽቷል፣ እንትናንም አስዋሽቷል፣ እንትናንም እንዲያድርጓል ተብሎ በመጥፎ ነገር ይጠቀሳል። እንዲሁም ደግሞ ክብሩን የማይጠብቅና ካገኛት ሴት ጋር የሚስቅ ከሆነ ያለፉትን በሙሉ የሚላከፍ ከሆነ እሱ እኮ ለካፊ ነው ተለካፊ ነው፣ ሴቶች ባለፈ ቁጥር ምላሱን ይሰነዝራል አይኑን ይወረውራል ተብሎ እሱ ጋር ባለው መጥፎ ነገር ይወሳል። ስለዚህ መጥፎ የሆነ ነገርም የተጠነቀቀ ሰው አሉ ነቢዩ አለይ ሰላት ወሰላም ፈቀድ ይስተብራ ሊዲን ወዕርድህ ያሉ ለዲኑም ታማኝ ሆነዋል። እንዲሁም ደግሞ ክብሩንም ጠብቋል። አሉ ያላህ መልክተኛ ወመን ወቃ ፊሹበሃት በሹበሃ የወደቀ ሰው አሉ ነቢዩ አለይ ሰላም እኛ አገር ድዋ ነው ብሎ ተሰብስቦ ጫት የሚቀሙበት ቦታ ላይ ሲኬድ ይህ ጫት እኮ ነቢዩ አለይሂ ሰላቱ ወሰላም አያውቁትም። ሰሃቦችም አያቁትም። ታቢዮችም አያቁትም። እንዲሁም ደግሞ የአራቱም መዝሃብ ባልተቤቶች ትላልቅ አይማዎችም አያውቁትም ከዚህ በፊት ቀደም የነበሩ አሊሞችም አያውቁትም። ቁርኣንም ላይ ጫት የድዋ መሳሪያ ነው ተብሎ የተጠቀሰበት ቦታ የለም። ነቢዩ ዓለይ ሰላት ወሰላም ጫት ወደ አላህ ያቀርባል የድዋ መሳሪያ ነው፣ እስቲንጃ ሳታደርጉ ዑዱ ሳታደርጉ ቡና አጥባችሁ ወቅጣችሁ አፍልታችሁ ሳታቀርቡ ጫትን እንዳትነኩት፣ ጫት ወደ አላህ ያቀርባል። የዱዓ መሳሪያ ነው የሚል ቁርአንም ላይ ሐዲስም ላይ የለም፣ አይታወቅም ሲባሉ ግልጽ የሆነ በቁርአን የተጠቀሰ ሁጃ የለም። ሙተሻቢ የሆነ ነገር ነው፣ ሙብሃ የሆነ ነገር ነው፣ ግልጽ ያልሆነ ነገር ነው፣ የተፈቀደ ነገር ነው እያሉ በየቦታው ኡማውን የሚሸውዱ ሰዎች ስላሉ ነው። አላህን የማይፈሩ ቃልቻ ነኝ፣ ዓሊም ነኝ፣ ለሙስሊም ሐላፊ ነኝ፣ ለሙስሊሙ ወጣት አዋቂ ነኝ፣ ለሙስሊሙ ማህበረሰብ ተጠያቂ ነኝ የሚሉ ሰዎች በየቦታው ሙስሊሙ በጫት እንዲጀዝብ፣ ሙስሊሙ በጫት ጊዜውን እንዲያባክን፣ ገንዘቡን እንዲያባክን፣ ጉልበቱን እንዲጨርስ፣ አላስፈላጊና ጠቃሚ ያልሆነ ሰው እንዲሆን፣ በየመንደሩ ጫት ይዞ እንዲዞር፣ መድኃኒት በየጊዜው እንዲወስድ የሚያደርጉ በየቦታው ቃሙት የድዋ መሣራ ነው ብሎ የሚያውጁ ቃልቻ ተብዬ እስልምና ላይ ቆርጦ የሚቀጥሉ ሰዎች ስላሉ ነው። ስለዚህ ፈመን ይተቀ ሹብሃት የሚመሳሰሉ ነገሮችን የተጠነቀቀ አሉ ነብዩ ዐለይ ሰላቱ ወሰላም ፈቀድ ይስተብራ ለዲኒሂ ለዲኑም ታማኝ ሆነዋል፣ ወዕርዲሂ ክብሩንም ጠብቁዋል አሉ። ወመን ወቃፊ ሹብሃት ሹብሃ በሆኑ ነገሮች ላይ ሂዶ የወደቀ አሉ ነብዩ ዐለይ ሰላቱ ወሰላም ወቃ ፊል ሐራም ሐራም ላይ ወጥቆአል አሉ ልክ እንደ እረኛ ነው እንደሚጠብቅ ሐውለል ሂማ ድንበር ላይ እንደሚጠብቅ አሉ ነብዩ አለይሂ ሰላቱ ወሰላም። ዩሽኩ አይቃ ፊሂ ድንበር ላይ አስጠግቶ የሚጠብቀው እረኛ የሚጠብቀው ነገር በተጠጋ ቁጥር የሰው ድንበር ላይ ሂዶ ሊገባ ይችላል አሉ ነብዩ አለይሂ ሰላት ወሰላም። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም። ወእነ ለኩል መልኪን ለእያንዳንዱ ንጉስ ሂማ ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰላም። በደልም የወሰደው ድንበር ይሁን የተፈቀደለትም የራሱ ድንበር ይሁን ያደረገው ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰላም። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም። ወኢነ ሒመላሂ መሐሪምሁ የአላህ ድንበር ብሎ ማለት ደግሞ ሐራም ያደረጋቸው ነገሮች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም።

የአላህ ድንበር ብሎ ማለት ሐራም ያደረጋቸው ነገሮች ናቸው። አሉ አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም። ወኢነ ፊል ጀሰዲ ሙድ ሙድገ ሰውነት ውስጥ ቁራጭ የሆነች ስጋ አለች አሉ ነብዩ አለይሂ ሰላቱ ወሰላም ኢዛ ሰላሐት እሷ ከተስተካከለች ሰላህ አልጀሰዱ ሁሉ ሰውነት በሙሉ ይስተካከላል። አሉ ነቢዩ አለይ ሰላት ወሰላም። ወይዛ ፈሰደት ውስጥ ላይ ያለችዋ ቁራጯ ስጋ ከተበላሸች ፈሰደል ጀሰዱ ሁሉ ሰውነት በሙሉ ይበላሻል። አሉ አላ አዋጅ፣ አሉ ነቢዩ አለይ ሰላት ወሰላም። ወይ ሕየ አልቀልብ እሷም ብሎ ማለት ቀልብ ነች። አሉ ነቢዩ አለይ ሰላት ወሰላም። ስለዚህ ይህ ጫት ብሎ ማለት ከአላህ ስብሓነሁ ወተዓላ የሚያጣሉ ብዙ መንገዶች አሉት። ከነዛ መንገዶች ውስጥ ለሽርክ መሳሪያ መሆኑ፣ በየሼክ ቤቶች መበላቱ፣ ሰኞ ተብሎ ጫት ቀርቦ መዘከሩ በየቦታው ኤድዋ መሳሪያ ነው ተብሎ የሽርክ ቤቶች ላይ መበላቱ የመጀመሪያው የጫት አስከፊነትና መጥፎነት ሊናወግዘው የሚያነሳሳን፣ የመጀመሪያው የጫት አስከፊነት ከአካሉም፣ ከገንዘቡም፣ ከጊዜውም እንዲሁም ደግሞ አቅል ከመቀየሩም አንጻር የመጀመሪያው ሊያስጨንቀን የሚገባው ጉዳይ ምንድን ነው ለሽርክ ሰበብ መሆኑ ነው። በስብሐነ ወተዓላ አይምርም አዩሽረከ ቢ በሱ ላይ ሊጋራበት ወየፊሩ ማ ዱነ ዛሊከ ሊመየሻ ሌላውን ነገር ለፈለገው ይምራል፣ ላልፈለገው ደግሞ ተገቢ የሆነውን ቅጣት ቀጥቶ ተውሂድ አቂዳ እስካለው ድረስ ከጀሃነብ ያወጠዋል። ስለዚህ የመጀመሪያ የጫት አደጋው የሚጀምረው ኬት ነው የዱዋ መሣሪያ ነው ተብሎ የሽርክ መሣሪያ መሆኑ የመጀመሪያው የሚያስጨንቀን ይህ ጉዳይ ነው። አብሬት ብንሄድ ቦታው ላይ ያሉ 24 ሰዓት ቁጭ ብሎ ጥርሳቸውን የጨረሰ ድዳቸው የደረሰ በመቆጫ ተወቅጦላቸው ጫትን የሚበሉ ሰዎች ይህ ጫት ምንድን ነው ብሎ የያዙት፣ በመጀመሪያ ደረጃ የድዋ መሳሪያ ነው ወደ አላህ ስብሓንሁ ወተዓላ ያቃርባል ብሎ መያዛቸው የመጀመሪያው አደጋ እዚህ ጋር ይጀምራል። ነቢዩ አለይ ሰላቱ ወሰላም የሰው ልጅ አላህን መጥራት በፈለገ ሰዓት ማንንም ምንንም ሳይጨምር ቀጥታ አላህን Subhanahu Wa Ta'ala ይጠይቅ ብሏል። አላህም Subhanahu Wa Ta'ala ቁርአኑ ላይ ወይዛ ሰአለከ ኢባዲ ባሪዎቼ በጠየቁ ሰዓት አንኒ ስለ ስለኔ ፈኢኒ ቀሪብ እኔ ኮለነሱ ቅርብ ነኝ። የሚናገሩትን እሰማለሁ፣ የሚያደርጉትን አያለሁ። የማይ የምሰማ ጌታ ነኝ። አንኒ ቀሪብ እኔ ቅርብ ነኝ

ከአላህ ስብሓነ ወተዓላ ውጭ ጠቃሚም ጎጂም የለም። ለችግር ደራሽም የለም። ምንም ጉዳት ማምጣት የሚችል ካላህ ውጭ የለም። ምንም ጥቅም ማምጣት የሚችል ከአላህ ውጭ የለም ብሎ እርግጠኛ የሆነ እምነት ይኖራቸው ወል ዩዕምኑ ቢ ለአለሁም ይርሽዱን ያኔ ደግሞ የተቃኑ ይሆናሉ ይላል አላህ ስብሓነ ወተዓላ። አላህ ሌላም ቁርአን አንቀጽ ላይ አመን ዩጂቡል ሙጠረ የተቸገረን ሰው እሺ የሚለው ማን ነው? ይዛ ደአ በጠራው ሳት አላህ ስብሐነ ወተዓላ ለተጣሪ ጥሪን ይመልሳል። አብሬቴን በጨመረ ሳት ቃጥባርዬን በጨመረ ሳት የዳንግላው ሼኽ በጨመረሳት የቦረናው ሼኽ በጨመረ ሳት ወይንም ደሞ ጫትን በጨመረ ቡናን በጨመረሳት ማክሰኞን በጨመረሳት እስኔንን በጨመረ ሳት አይደለም ያለ ኢዛ ዳአኒ በጠራኝ ሰዓት ወይክሽፍ ሱ ችግርንም ገለል የሚያደርገው ማን ነው? ወይጃልኩም ኹለፋል አርድ የምድር ምትክ የሚያደርጋችሁ ማን ነው? አኢላሁም አላህ ካላህ ውጭ ሌላን አካል አለንን? ቀሊላማ ተዘከሩን ትንሽም አታስተነትኑም ይላል አላህ ሱብሃነሁ ወተዓላ። ስለዚህ የጫት የመጀም መራው ክፋቱ የሚያስጨንቀን ምንድን ነው? ለሽርክ መሳሪያ መሆኑ አንድ ሰው ችግር በደረሰበት ሰዓት በተለይ በክፍለ ሀገር እዚህም፣ አዲስ አበባም የተለያየ ቦታም ብንሄድ በሽርክ ውስጣቸው የተሞላ አካላቸው በጫት የተጎዳ፣ ድዳቸው በጫት የተሞላ አይናቸው በጫት የደከመ ጥርሳቸው በጫት ያለቀ ሰዎች ጫትን ጀርባቸው ላይ ይዞ ሽርክ ቤቶች ይሄዱና፣ ልጅም ካጡ ሽርክ ላለባቸው ሰዎች ይቺን ጫት ጀባ ብያለው ሲሉ እቺን ዞርባ ጀባ አልክ? አዎ በልቁም ይሉታል። ከዛ ይቆማል። ከዛ በኋላ ደግሞ አንገቱን ያቀረቅራል ወደታች ታች። ከዛ በኋላ በል ይህን ጫትን ጀባ እንዳልከው እኛ ሳሌ የሆነችው አንምስት ጀባ ብለናል። አሚን ይላል። ይቺን አንድ ዞርባ ጫት ጀባ ብለህ አይደለ? እኛ ጀነትን ጀባ ብለናል። አሚን ይላል። በል ይቺን አንድ ዞርባ ጫት ጀባ ብለህ አይደለ? እንደው ሰፊዋን ግቢ ከነ መኪናውም ጀባ ጀባብለናል አሚን ይላል። ጭንጫት ጀባ አልካረለ በል ይቺን ጫት ጀባ በማለትህ ይቺን የድዋ መሳሪያ ይዘ መትህ በመስጠትህ በልበላውን በሙሉ ገለል አድርገንልሃል፣ ይባላል። አሚን ይላል። አላህ ስብሓነሁ ወተዓላ ጉዳትንም የማነሳው ጥቅምንም የምሰጠው ለችግርም ምደርሰው ለተጣሪም ምላሽ ምሰጠው ለተጎዳም ሰው ለጉዳቱ ምደርሰው ጉዳትንም ገለል የማደርገው በምድርም ምትክ የማደርገው ግን እኔ ነኝ፣ ይላል አላህ ስብሓነሁ ወተዓላ። በየቦታው ይቺ ጫት የድዋ መሳሪያ ነች እያሉ በሁለቱ ጉንጫቸው ወጥሮ ሐታ አንዳንድ ቦታ ምን ያደርጋሉ? አንድ ሰው ችግር አለብኝ ሲል በር ይዘጋሉ አፍን ያዝ ይላሉ። በአፍንጫቸው የጫት ቅጠል እፍ በል እያሉ እፍ ብሎ በል ችግርህን እንደዚህ እፍ በለን አውጥተነዋል እያሉ በላህ ላይ ያጋራሉ። አልፎ ተርፎ ደግሞ ያኘኩትን የበሉትን የጫት ቅጠል አልወልድ ላለች ሴት በውሃ በጥብጦ ያጠጣሉ፣ አልወልድ ያለ ወንድ ላይ በጥብጦ ያጠጣሉ፣ አፉ ላይ ይተፋሉ፣ እፍ ይላሉ። የማያደርጉት ሸርና ክፉ ነገር የለም። ጫት የዝሙት መሳሪያ፣ የሽርክ መሳሪያ፣ የሌብነት መሳሪያ የዱርዮች መሳሪያ፣ የሺሻ መሳሪያ፣ የመጠጥ መሳሪያ፣ የባለጌዎች መሳሪያ አላህና ነቢዩን ዓለይሂ ሰላቱ ወሰላም የማያውቁ ሰዎች መሳሪያ፣ ቁርአንና ሐዲስን የማይረዱ ሰዎች መሳሪያ፣ ጊዜያቸውን ለቁርአን ያልሰጡ ሰዎች መሳሪያ፣ ጊዜያቸውን ለኢባዳ ያልሰጡ ሰዎች መሳሪያ። ኢባዳማ የአላህ ባሪያዎች ሌት ተቀን ይለፋ፣ እነዚያም አላህን በትክክል የሚፈሩ ሰዎች ጌታችን ወይ ከጀሃነም እሳትም ጠብቀን፣ ክፉ ከሆነ ነገር ሁሉ ጠብቀን እያሉ ወደ አላህ እሪ ይላል። ሌሊቱን እየሰገዱ ቀንን እየጾሙ መዘከር ባለባቸው ሰዓት እየዘከሩ መቅራት ባለባቸው ሰዓት እየቀሩ ማስቀራት ባለባቸው ሰዓት እያስቀሩ ዳዕዋ ማድረግ ባለባቸው ሰዓት ዳዕዋ እያደረጉ። ግን የሸይጣን ወዳጆች፣ የሸይጣን ወልዮች፣ የሽርክ አራጋቢዎች፣ ሽርክን የሚያንሰራፉ ሰዎች፣ ቃልቻንን እያሉ የሱፊ ቃልቾች፣ የሱፊ ሼኾች በየቦታው ሰው ጫት እንዲቀጠቅጥ ጫት እንዲበላ ጥርሱን እንዲጨርስ አይኑ እንዲጠፋ ቁርአን ሐዲትን እንዳይማር ዱንያም ላይ ጎበዝ እንዳይሆን አኼራውን ጉዳይ ላይ እንዳይጠነቅቅና እንዳይሠራ በየቦታው ሐሙስ ነው፣ ዕሮብ ነው፣ እስነይን ነው፣ ማክሰኞ ነው፣ ሰኞ ነው፣ ዕሮብ ነው፣ ሰይድና ከድር ናቸው፣ ሰይድና አብዱልቃድር ጄናሊ ናቸው፣ ሰይድና አሪፊ ናቸው ያናጅናው ሼክ ናቸው፣ የአልከስዬ ሼክ ናቸው፣ የቃጥባሪየ ሼክ ናቸው። ማክሰኞ ነው፣ ጁማ ነው። በጁማ አትረስ፣ በማክሰኞ አትረስ፣ መሬት ትደርቃለች፣ እግር ይታረሳል፣ አገር ለቀት ይሄዳል እያሉ የሰው ልጆችን በየመንደሩ ጫት ይዞ አብዶ እንዲዞሩ ያደርጋሉ። አላሁን ምስታን ከእንደዚህ አይነት ሸረኞች ሰዎች አላህ Subhanahu Wa Ta'ala ኡማውንም እንዲጠብቀው አላህን Subhanahu Wa Ta'ala እንማጸናለን። ይህ የመጀመሪያው የጫት ሸርና ተንኮሉ በአላህ ላይ ለማጋራት ምክንያት መሆኑ ነው። ሁለተኛው ደግሞ የገንዘብ ጉዳት። አላህ Subhanahu Wa Ta'ala ወላ ቱስርፉ እያለ እንዳታባክን እያለ ነው። ገንዘብህን እንዳትጨርስ ባልሆነ ነገር እንዳታባክን እያለ ነው አላህ Subhanahu Wa Ta'ala። የመጀመሪያው ወንጀሉ ምንድነው? የጫት ወደ ሽርክ ማዳረሻ መሆኑ በየቦታው ሼክ ነኝ እያሉ ኡንቃዮቹ መነገዳቸው በጫት ላይ። በየቦታው የእስላም ሼክ ነኝ እያሉ ሰው ጫት እየበላ እነሱ ጋር አንገቱን አቀርቅሮ አንገቱን ደፍቶ ለነሱ ስጁድ እየወረደ የነሱን እጅ እየሳመ በነሱ አቤት እያለ እነሱ ያሹትና የነሱ የነኩት ጫት አጃ ያወጣል እያለ ለነሱ እግር ስር እንዲወጥቅ ማድረጋቸው የምጭ ምራው የሽርክ መሳሪያ መሆኑ፣ አደገኛ ነገሩ ይህ ነው። ቀጥሎ ደግሞ የገንዘብ ብክነት አላህ ሱብሃነሁ ወተዓላ ወላ ቱስሪፉ እያለ እንዳታባብኩ፣ ገንዘባችሁን ባላስፈላጊ ነገር እንዳታወጡ። መብላት ያለብን ከበላ መጠጣት ያለብህን ከጠጣክ መልበስ ያለብህን ከለበስክ ማድረግ ያለብህን ካደረክ አላስፈላጊ በሆነ ነገር ላይ ገንዘባችሁን እንዳታወጡ ወላ ቱስሪፉ እያለ ነው። አላህ ስብሃነወተዓላ ኢነሁ ላ ዩሂቡል ሙስሪፊን። አላህ ስብሃነወተዓላ አባካኞችን አይወድምና ገንዘባቸውን ያላስፈላጊ ቦታ የሚጥሉ ድንበር የሚያልፉ በገንዘባቸው ጊዜያቸውን የሚያባክኑ ሰዎች አላህ የሰጣቸውን ኒዕማ ባልሆነ ቦታ የሚያውሉ ሰዎች አላህ ስብሃነወተዓላ አይወዳቸውም እያለ ነው። ዘመድ አዝማድ እየተራበ የአምስት ብር ሽሮ ወይንም ደግሞ የአስር ብር ዱቄት የመቶ ብር ዱቄት አጥተው በየቦታው የሚንከራተቱ ሰዎች እያሉ የሙስሊም ባለ ሀብት ነኝ የሚሉ የድዋ ሰው ነኝ የሚሉ አላህ ገንዘብ ሰጥቷቸው በጫት የፈተናቸው ሰዎች አሉ። በየቀኑ ሺህ ብር እያወጡ በየቀኑ ሶስት ሺህ ብር በየቀኑ ሁለት ሺህ ብር በየቀኑ አራት ሺህ ብር በየቀኑ አምስት ሺህ ብር አልፎ ተርፎ መቶ ሺህ ብር የሚያወጡ የሙስሊም ባለ ሀብቶች አሉ። አማም አላህ ትጠየቁበታላችሁ። በዚህ ገንዘብ ጫት የድዋ መሳሪያ አይደለም። የሸይጣን መሳሪያ ነው። የዙሙት መሳሪያ ነው። የሽርክ መሳሪያ ነው። የሌብነት መሳሪያ ነው። የሺሻ መሳሪያ ነው። የመጠጥ መሳሪያ ነው። የዱሪዎች መሳሪያ ነው። ከወንዶች አልፎ ተርፎ ሴቶች ልጆች እየበሉት ነው። ግሩፕ ፈጥሮ ጫት እየበሉ እያኘኩ ልጆቻቸውን በትርቤ አደጉ ተማሩ፣ አልተማሩ ቀሩ፣ አልቀሩ ቤት ገቡ፣ ወጡ፣ አልወጡ ማንን ጨበትከ፣ ማንን ጨበትሽ፣ ምን በላ፣ ምን ጠጣሽ፣ የት ነበርክ፣ የት ነበርሽ አይሉ በየሰው ቤቱ ግሩፕ ፈጥሮ የሙስሊም ሴቶችም ከወንዶች አልፎ ተርፎ ድዋ ነው እያሉ

እንዲህ አይነት ነገር እነሱ ዘንድም አልቀረበም። ከእንዲህ አይነት ነገርም ከወደቀና ከተዋረደ አስጠሊ ከሆነ ነገር፣ አስጠያፊ ከሆነ ነገር፣ ዱርዬዎች የሚታወቁበት፣ ሙጅሪሞች የሚታወቁበት ነገር ደግሞ እነሱ ዘንድ አልቀረበም። ስለዚህ በዚህ ገንዘብ ማባከናችን አማመላህ እንጠይቅበታለን። ነቢዩ አለይ ሰላቱ ወሰላም የቅያማ ቀን ሳይጠየቅ የሰው ልጅ አያልፍበትም ካሉት አንደኛው ገንዘቡን ከየት ነው ያመጣው፣ በምንድን ነው ያወጣው ተብሎ ሂሳብ ሳያደርግ አላህ ዘንድ እግሩን ንቅንቅ አያደርጋትም ብሎ ነቢዩ አለይ ሰላቱ ወሰላም ተናግረዋል። አንዳንድ አባቶች አንዳንድ እናቶች ዶክተር ጋር ሲሄዱ ታሞ ሐኪም ቤት ሲሄዱ ጫት ከመብላታቸው በጫት ከመጎዳታቸው አካላቸው ከመድከሙ ሰውነታቸው ከመጎዳታቸው የተነሳ ዶክተር ጋር ሂዶ ጫት ይቅማሉ? አዎ። በሉ ከአሁን በኋላ ጫት ማቆም አለቦት። ጫት ካላቆሙ ለሕይወቶት አዝጊ ነው ሲባሉ ሌላን ሰው እየጠሩ ድሃ ነው እያሉ ጫት እያስቀጠቀጡ ድቤ እያስቀጠቀጡ መንዙማ እያስባሉ ሰውንም የሚያበላሹና በሰውም ሕይወት የሚቀልዱ ሰዎች አሉ። እነዚህ ሰዎች አማመላህ ይጠየቃሉ። ሶስተኛው ጊዜ ነው ነቢዩ አለይሂ ሰላቱ ወሰላም የቂያማ ቀን እንደዚሁ የሰው ልጅ ከሚጠየቅባቸው ነገሮች አንደኛው አን ዑምሪሂ ፊማ አፍና ዑምሩን ጊዜውን በምን እንደጨረሰው አላህ ዘንድ ሂሳብ ይደረጋል አሉ። ነቢዩ አለይሂ ሰላቱ ወሰላም ከጠዋት እስከ ማጣ ዱአ ነው እያልክ ሀድራ ነው እያልክ ሀታ በየክፍለ አገሩ ስንሄድ ሀድራ ነው ብሎ ጫት ሲበሉ ሲያኝኩ፣ በርዝጉ ማብራት አጥፉ ብሎ በጫት ሲጨፍሩና ሲንደላቀቁ በጫት እንደፈለጉ ሲሆኑ የሰላሳ ደርሶ እንኳን ሙዐዚን ደፍሮ አዛና አይልም። ለምን ሼኮቹ ካልፈቀዱለት የድዋው የመድረኩ መሪ ካልፈቀደለት ወይንም ደግሞ በድምፁ የሚን ድምፅ አሰምቶ በልሂድ አዛን በል እስካልተባለ ድረስ

የመድረኩ መሪ የጫት መሪ የድዋ መሪ ተብሎ የተቀመጡ ሰውዬ ለሙአዚን ካልፈቀዱለት ድረስ ወጥቶ ራሱ አዛን አይልም። አላሁ ልሙስተዓን እንዲህ አይነት ነገር በእስልምና የለም። ነቢዩ አለይሂ ሰላቱ ወሰላም ያነገሩን ያላብራሩልን ሰሃቦች ያነገሩን ነገር የለም። እና ጫት እንራቅ አላህ ሱብሐነሁ ወተዓላ በጊዜያችንም የቂያማ ቀን ይጠይቀናል። አልፎ ተርፎ ደግሞ በአካላችን እንጠየቃለን። ዛሬ የሰው ልጅ የዱዓ መሣሪያ ነው እያለ ጫት ይበላል። ሀታ ነብዩ ዐለይሂ ሰላቱ ወሰላም የሰው ልጆች ከመዝጊድ ጥሪ ተደርጎላቸው ዝናብ ከሆነ ያ ዋጅብነቱ ዋጅቡ እንደሚወርድላቸው ተናግሯሉ። ነብዩ ዐለይሂ ሰላት ወሰላም ለምን የሰው ልጅ አካል ላይ ጉዳት እንዳይደርስ ተናግሯሉ። የአላህ መልእክተኛ እንዲሁም ደግሞ ወደ መስጊድ እንዳይሄድ የሚያደርገው ምክንያት ካለው ነቢዩ ዐለይሂ ሰላቱ ወሰላም ግዴታ የሆነውን ሰላት ልጀማ እንኳን ፈቅዷል። እነዚህ ሰዎች ግን ጫት የድዋ መሣሪያ ነው እያሉ ጥርሳቸውን ይጨርስባቸዋል። ምናልባት አንዳንድ አባቶች ጭርሶትን በጫት ለምንድን ነው የሚጨርሱት አበባ አላህን አይፈሩም ወይ ተብሎ ሲጠየቁ ጫቱ አይደለም፣ ከጫቱ ጋር የቃምኩበት ሱካር ምች ብሎኝ ነው ጥርሴ ያለቀው፣ ወይንም ደግሞ ጫት እየቃምኩኝ በር ከፍቼ ወጥቼ ነው ምቼ የመታኝ፣ ጫቱ አይደለም ጥርሴን እንደዚህ የቆረጠብኝ የሚሉ አባቶች አሉ። ጫቱም ሆነ ሱካሩም ሆነ ከትኩሳቱም ሙቀትም ይምታዎት ምችም ይምታዎት አማምላህ ይህንን ጥርሶትን በማባከኖትና ጥርሶትን አካሎትን በማግደሎት የቅያማ ቀን ይጠየቁበታል። እንዳይጠራጠሩ። በጫት መብላት የተነሳ ጫት ከመጠን በላይ ከማኘካቸውና ከመብላታቸው የተነሳ ጮጋራቸው ከአገልግሎት ውጭ የሚሆን አለ። ስሜት አልባ የሚሆኑ ሰዎች አሉ። አይናቸው የሚጠፋ ሰዎች አሉ። ስለዚህ በዚህ ሁሉ አማመላህ አላህ፣ ትጠየቅበታለህ ትጠየቅበታለሽ። በተለይ ሴቶች አስጠል የሆነ ነገር ላይ የወደቁ ከሽሻ ጋር የሚያንበቆብቁ በየመንደሩ ጫት የድዋ መሳሪያ ነው እያሉ ሽሻን ጨምሮ የሚያንበቆብቁ በየቤቱ ቴሌቪዥን ከፍቶ የቃና ፊልም ከፍቶ ሙዚቃዎችና መንዙማዎችን ከፍቶ ጫት የድዋ መሳሪያ ነው እያሉ ሴቶች አታ ድምጻቸውን ከፍ እያደረጉ በግሩፕ አሜን፣ አሜን፣ አሜን፣ አሜን፣ አሜን እያሉ ገንዘብን፣ ጊዜያቸውን የሚያባክኑ እናቶቻችን አሉ። አላህን ልትፈሩ ይገባል። አማመላህ ትጠየቁበታላችሁ።

የማያውቁ እስልምናን በጥልቅ የማያውቁ ወንዶች ለሴቶቻቸው መኪናን እየሰጡ ጉሩብ ፈጥሮ በየቦታው ጫት ይዞ እንዲዞሩ፣ ጠዋት ወጥቶ ጫት እየበሉ አምሽቶ ባታ ባል ሲገባ ሴትም አብራ ምትገባ ሴት አለች። አላህ ልትፈሩ ይገባል፣ ልትመለሱ ይገባል። አማማላ ትጠየቁበታላችሁ። ጫት የሙስሊም አይደለም፣ ጫት የዱዋ መሳሪያ አይደለም። የሸይጣን መሳሪያ፣ የዙሙት መሳሪያ፣ የዕብደት መሳሪያ። አማኔ የሞሉ ሰዎች እኮ ጫት የሚያኙኩ ሰዎች ናቸው። በየመርካቶ በየአብዶ በረንዳው በየጫት በረንዳው የምናያቸው እኮ በአፋቸው በጎን ጫት እያፈሰሱ ጫት ተሸክሞ የሚሄዱ እብዶችን ነው የምናቀው። የእብዶች መሳሪያ ነው የሙእሚኖች ነገሮች መሳሪያ አይደለም። ስለዚህ በዚህ አካል ማጉደል እማም አላህ ሱብሓነሁ ወተዓላ እያንዳንዱ ሰው ይጠየቅበታል። ሌላኛውስ አቅል መቀየሩ ጫት አቅል መቀየሩ ጫት ከመቃሙ በፊት አንድ ሰው ዝምተኛ ከሆነ ጫት ሲቅም ተናጋሪ ይሆናል። ይህም አቅልን ቀይሯል። እንዳትጠራጠር እንዳትጠራጠር። ዛሬ ብታላግጥ ዛሬ ብታሾፍ ዛሬ አመሽቶኝ ለዱዓ ነው ለዒባዳ ነው ለሰላት ነው ለዝክር ነው ቁርአን ልቀራ ነው ለይል ልቆም ነው ብለህ ብታላግጥ አማማ አላህ ትጠየቅበታለህ ነብዩ አለይሂ ሰላት ወሰላም ኸምር ብሎ ማረት ማ ኻመረ አቅላል ኸምር የሚባለው አእምሮን የቀየረ ነው አሉ ነቢዩ አለይሂ ሰላት ወሰላም ጭንቅላትን የቀየረ ከነበርከበት ወደ ሌላ ያሸጋገረህ ነው ኸምር የሚባለው ስለዚህ ጫት የሚቅም ሰው መጀመሪያ ዝምተኛ ከሆነ በኋላ ተናጋሪ ይሆናል ተናጋሪ ከሆነ ደግሞ ጫት ሲበላ ዝምተኛ ይሆናል ገንዘብ የማይሰጥ ከሆነ ሲቅም ገንዘብ ይሰጣል ሐታ ተሳስቶን ቼክ ፈርሞ የሚሰጡ ሰዎች አሉ ሐድራ ላይ በገቡበት ሰዓት ወይንም ደግሞ ይህ ሰውዬ ገንዘብ አይሰጥም ጫት በሚቅሙበት ሰዓት ሂድና ጫካ አስፈርመው የሚባሉ አባቶቻችን አሉ። ራሳቸውን የሚስቱ ምን መናገር እንዳለባቸው የሚጠፋባቸው አባቶች አሉ። ጫት አቅላቸውን ሙሉ በሙሉ የሚቀይራቸው፣ አካላቸው ያጎደለ፣ ሁኔታቸውን ያበላሸ፣ ትዳራቸውን የበተነ፣ ከሰው ጋር የተጣሉ፣ ከሰው ጋር ማይግባቡ አባቶቻችን አሉ ጫት ሲበሉ። መንገድ መሄድ ማይወድ ከሆነ ደግሞ ከቃሙ በኋላ ሂድ ሂድ ይለዋል። ምናልባት እኛ እንደዚህ አይነት ምክር ስንመክራችሁ ዋብዮች ናቸው አክራሪዎች ናቸው ወጣሪዎች ናቸው ገታሪዎች ናቸው ልትሉት ትችላላችሁ። ወንድ የሆነ ሰው እስኪ አሁን ጫት እየቃመ መኪና ይንደ አደንዛጅ እጽ ነው ተብሎ መንግስት አንቀጽ አስቀምጦለት ትራፊክ እየቀጣህ ነው። እሱንም ዋህብዬ ልትለው ነው። ኤርፖርት ጫት ይዘ ብትገኝ ስድስት ወር ትታሰራል። እነሱንም ዋህብዬ ልትላቸው ነው። ቻይና ጫት ይዘ ብትገኝ ስድስት ዓመት እስር ቤት ትገባለ። የቻይናውንም መንግስት ዋህብዬ ነው ልትለው ነው። ዱባይ ጫት ይዘ ብትገኝ እስር ቤት ትወረወራለ። የዱባይ መንግስት ዋህብዬ ነው ልትለው ነው። ሳውዲ ጫት ይዘ ብትገኝ የሸሪያ ሁክም ይቆምብሃል። እነሱንም ዋህብዮች ልትላቸው ነው። አልፎ ተርፎ እኮ ቀበሌ ጫት እየበላህ አትገባም። አላህን ሱብሓነሁ ወተዓላ ፍራው። አታላግጥ፣ በጊዜ አታሹፍ፣ በገንዘብህ አታሹፍ፣ በህይወት አትቀልድ። ማንንም አትጠቅመው፣ ማንንም አትጎዳውም። ነፍስህን ነው የምትጠቅመው፣ ነፍስህን ነው የምትጎዳው፣ ዘርህን ነው የምታበላሸው፣ አካልህን ነው የምታጎድለው። ቀበሌ ጫት እየበላህ አትገባም። ዛሬ እኮ አንዳንድ ሰዎች ጫት እየበሉ ድዋ ነው ብሎ እየጨፈሩ እየቃሙ ይቆዩና አዛን ሲባል ድዋ። ጫት ስለሆነ መጥፋት አሳዝኗቸው በአንድ በኩል ጉንጫቸው ጠቅልሎት ሰላት የሚሰግዱ ሰዎች አሉ፣ ሙሪዶች አሉ። ነቢዩ ዐለይ ሰላት ወሰላም ግን ወደ ኢባዳ ሲሄዱ ቴምርም ቢበሉ ምግብም ቢበሉ መፋቃን ይጠቀሙ ነበር ይላል ሐዲስ። ስለዚህ አላህን ሱብሐነሁ ተዓላ ልትፈሩት ይገባል። የኛ አገር ሼኾች ወይንም ደግሞ እኛ አገር ሼክ ነው ተብሎ የተቀመጡ ትላልቅ ካባ የለበሱ እድሜያቸውን በጫት በሱ ያሳለፉ ሰዎች፣ የሱፊ ሼኾች፣ የሱፊ ኡስታዞች በየመንደሩ ለነፍሳቸው ያደሩ፣ ለነፍሳቸው የሚከራከሩ፣ እስልምናን የማያውቁ ቁርአን፣ ሐዲስ የማያውቁ ፍቅህን እንኳን በስነስርዓት የነ ኢማሙ ሻፊ የነ ኢማሙ ማሊክ የነ ኢማሙ አህመድን ፍቅህ በስነስርዓት የማያውቁ አባቶች ሊሸውዷችሁ አይገባም። እነሱ አይ ሹባ ያለው ነገር ነው ይፈቀዳል፣ የድዋ መሳሪያ ነው አሁን ነው ቀየረው እንጂ ድሮ እኮ እስቲንጃ ተደርጎ እዱ ተደርጎ ወተት ቀርቦ ድምፅ ዝቅ ተደርጎ ነበር የሚቃመው። ድሮ እኮ አባቶቻችን ዘንድ በአንድ ዞርባ ጫት የመጣው በላይ ይመለስ ነበር። የመጣው ሙሲባ ይመለስ ነበር በአንድ ዞርባ ጫት። ዛሬ ግን ሴቱም ስለቃመው፣ ወጣቱም ስለቃመው፣ ከእስልምና ውጭ ያለ አካሎቶችም ስለቃሙት ዱዋ ተቀባይነት አጣ የሚሉ የሚያላግጡ አባቶች አሉ። ለሼክ ሼክማ ሼክ ሳሊህ አል ፈውዛን ተጠይቆ ምንድን ነው ያሉት? እናቴ ሱካር አለባት ጫት ስቅም ሱካሩ ዝቅ ይልኛል ፣ አምጣልኝ ትለኛለች። ወንጀል ውስጥ ገባበታለ ወይ ብሎ ስጠይቃቸው፣ ምንድን ነው ያሉት? በል እንደውም ልናት ጫት በማቅረብ ትጠየቅበታለ። ጫት ሐራም ነው ብሎ በግልጽ ተናገሩ ሼክ ሳሌል ፈውዛን። በሌላም ምን ተብሎ ተጠየቁ? የጫት ሁክም እንዴት ነው ተብሎ ሲጠየቁ፣ ጫት ሐራም ነው ብሎ ተናግሯሉ ትልቁ ሼክ ሳሌህ ልፈውዛን። ምናልባት ከሼክ ሼክ ሼክ መጥቀስ ካስፈለገ ጫት ሐራም በመሆኑ ሼክ የብኑ ባዝ ሁክም ሰጥቶበታሉ። ሌሎችም ሼኮች ጫት ሐራም መሆኑ ቁጭ አርጎ አስቀምጦታሉ። መጥፎ የሆነች ቅጠል ነች የሰው ልጆችን አካል የምታጎድል ገንዘብ የምትጨርስ ጊዜያቸውን የምታባክን ከኢባዳ የምታርቅ ወይንም ደግሞ መጀመሪያ ጤነኛ የሆነ ሰው ከሆነ ጫት ሲበላ የሚነሽጥ ይህ ጫት ሐራም ነው ብሎ ትልቁ ሼክ ሷሊህ አል ፈውዛን ሐራም ነው ብሎ አስቀምጦታል። እንዲሁም ደግሞ ሼክ ሙቅብል ሲጠየቁ ምንድን ነው የሚሉት፣ በጫት ዙሪያ ምን ይላሉ፣ ምን ይመክሩን አለ ተብሎ ሲጠየቁ ይቺ ቅጠል መጥፎ የሆነች ቅጠል ነች አሉ የየመንና የኢትዮጵያ ህዝብ የተፈተነባት ሙስሊም የሆኑ አባቶች ሙስሊም የሆኑ ወጣቶችን እመክራለሁ፣ ከዚች መጥፎ ቅጠል እንዲወጡ አላህን እንዲፈሩና ከዚህ ነገር እንዲርቁ ይላሉ። ሼክ እብኑ ባዝም እንደዚሁ ተጠይቆ አብዛኛው ዑለማ ፈትዋ ሰጥቶበታል። ተጠንቷል ሳውዲ ባይኖርም የመን ውስጥ የነበሩ ሼኮች ስለ ጫት ተጠይቆ ያለው ነገር እንዴት እንደሚሆኑ፣ ጫት ከመብላታቸው በፊት ጫት ሲበሉ በኢባዳቸው እንደሚዘናጉ ለኢባዳ ነሻጣ ነው ብሎ ጫትን እንደሚበሉ ጫትን በልቶ ሲጨርሱ ደግሞ ስሜታቸው ሁሉ ዜሮ እንደሚሆን ጫትን ሲቂሙ ሰማይን የጨበጡ እንደሚመስላቸው ካልቃሙ ደግሞ ምድሩ የሚጠባቸው እንዲህ አይነት ባህሪ ያለው ነው ተብሎ ሲጠየቁ ይህ በግልጽ ሐራም ነው ብሎ ዑለማው ሱና ዑለማው ረባንይን አስቀምጦበታሉ። ለሸክሸክ ከሆነማ ስለዚህ አላህ ለምፈራ ይገባል። ዛሬ እኮ ጫት መስጊድ ውስጥ ባይወገዝም የሙስሊም ሚዲያ ላይ ጫት በግልጽ ባይነገርም ሙስሊሙ ማህበረሰብ በጫት ተዘፍቆ ህይወቱን ቢያበላሽም ከኢባዳ ቢዘናጋም ከእውቀት ቢዘናጋም ገንዘቡን ቢያባክንም በአኼራ በዱንያ ጉዳይ ወደኋላ ቢገባ የሙስሊም ሼክነኝ ባዮች በግልጽ ባይነግሩትም፣ ሚዲያው እየነገረው ነው። በየሬዲዮን ስትከታተል ጫት ክፉ እንደሆነ፣ ገንዘብ አባካኝ እንደሆነ ሀታ አልፎ ተርፎ ሱቆችን ማሸግ ጀምሯል። ስለዚህ አላህን ልንፈራው ይገባል። የሙስሊም ዳዒነኝ የምንል ሰዎች፣ የሙስሊም ሼክነኝ የምንል ሰዎች አማምላህ ከመጠየቃችን በፊት ለኡማው ግልጽ አልገን እንንገረው አባት እናቶቻችን የሚቅሙ ከሆነ እንንገራቸው፣ እንዳይቅሙ ከጫት እንድርቁ። ጫት አስከፊ ነገር ነው፣ ሐራም የሆነ ነገር ነው። ዛሬ ቢያለባብሱም ሰውየው በራሱ መጨረሻ ህይወት ሲጠበውና ወገን ሲጠፋው አካሉ ሲጎድልበት ገንዘብ ሲያጣ ይህ ጫት ሁሉ ነገርን አባከነብኝ፣ ትዳሬን በተነብኝ የሚሉ ሰዎች በሱ አሉ በአሁኑ ሰዓት። ስለዚህ አላህን ልንፈራ ይገባል፣ ከጫት ሱስ ልንወጣ ይገባል። ቤታችን ውስጥ መቃም የለበትም። የቤት ኃላፊዎች በቤታችን ሲቃም፣ ልጆቻችን ሲቅሙ፣ ሙስታችን ወታ ስትቅም ጉሩፕ ተፈጥሮ በቤታችን ሲቃም አማመላህ እንጠይቅበታለን። ዛሬ ወንዶችና ሴቶች ተቀላቅሎ በመቃማቸው ወደ ዝሙት እየገቡ ነው። ወደ አላስፈላጊ የሆነ ነገር ወደ ሐራም እየገቡ ነው። ቤታችን ውስጥ መቃም የለበትም። ደዩስ መሆን የለብንም። አሁን ደግሞ ጭራሽ የሚያግራሩ ሰዎች በየቦታው መብዛታቸው ኡማው እንዲዘናጋ ተደርገዋል። ሁሉ ነገር ኪላፍ አለው፣ ሁሉ ነገር ኪላፍ አለው፣ ሁሉ ነገር ኪላፍ አለው እየተባለ ሙስሊሙ ኡማ እንዳይነቃ በየጊዜው ሸር እየተሰረበት ነው። እና ጫት ከሚባለው መርዝ ልንርቅ ይገባል። ጫትና እስልምና በምንም አይገናኙም። ጫት ብሎ ማለት የተረገመች የሆነች ቅጠል ነች። ልክ ሻይር እንዳለው ማለት ነው። ጫት ብሎ ማለት አረንጓዴ የሆነ ሐሺሽ ነው፣ ተጠንቀቁት ይላል ማንኛውም ሰው ቢበላው እንስሳ ነውና ተጠንቀቁት ይላል ስለዚህ አላህ ስብሐነሁ ወተዓላ ልንፈራው ይገባል ጫትና እስልምና በምንም አይገናኝም ሐታ ጫትና እስልምና ይቅርና ጫትና መንግስት እየተገናኙ አይደለም በየዓለሙ መንግስታቶች በጫት ላይ ያወጁት እወጃ ጫትና እኛ በምንም አንገናኝም ጫት ሐሺሽ ነው ብሎ የቅጣት መስፈርት አንቀጽ ከፍቶ አስቀምጦለታል እስልምና ደግሞ እንደዚህ አይነት አስጠል የሆነ ነገርን ከምንም በላይ ከማንም በፊት ቀድሞ ያስጠነቅቃልና እንኳን ጫት ይቀርና ምግብን ከመጠን በላይ መብላት ተከልክለናል። ነቢዩ ዓለይሂ ሰላቱ ወሰላም ሆዳችሁ ለሶስት ነገር አርጉት አሉ። ለአየር ለውሃ፣ ለምግብ አርጉት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ይህንን ነገር አውቀን ከጫት ልንርቅ ይገባናል። በጫት መጀዘብ የለብንም። በጫት ማበድ የለብንም። ለጫት ሱሰኛ መሆን የለብንም። ገንዘባችንን በጫት መጨረስ የለብንም። ጊዜያችንን በጫት መጨረስ የለብንም። የጫት ደጋፊዎችን መሆን የለብንም። አላህን ሱብሐነሁ ወተዓላ ልንፈራው ይገባል። ሙስሊሙን ወጣት በየቦታው አብዶይንዱ አማኒል እንዲገቡ ጫት ተሸክሞ እንዲሄዱ ድንጋይ ተሸክሞ እንዲሄዱ በየመንደሩ እንዲከባለሉ አድርጎብናል። አባቶቻችን ጥርሳቸው ጨርሶብናል። ዓይናቸውን አጥፍቶብናል። ቤተሰብ ተሰባብሮ እንዲቀመጡ አድርጎብናል። ገንዘባቸው እንዲጨርሱ አድርጎብናል። ትዳራቸው እንዲበትኑ አድርጎብናል። ብዙ ሙሲባ ይዞ ነው የመጣው ይህ ጫት። ልንርቀውና ሰዎች እንዲርቁትም ልናስጠነቅቅ ግድ ይለናል። ጉዳቱ የከፋ ነው። ይህን ያህል ከጠቀስ በዚሁ እናቆማለን። ጃአለን አላሁ ወእያኩም ሚነ ለዚነ የስተሚዑነ ልቀውለ ፈየተቢዑነ አሕሰነሁ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ